ጤና ይስጥልን ክቡራን ተመልካችና የተከታዮቼ፣ እንደምትሰነበታችሁ? የፍቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች ለመንጃ ፍቃድ ተማሪዎችና ለአውቶሞቲቭ ተማሪዎች ግብዓት ሊሆን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን በኮመንት ሴክሽን ላይ እንድሰራላችሁ ካስቀመጣችሁልኝ እጅግ በጣም ወሳኝ ጉዳይ ስለ ተሽከርካሪያችን ሞተር ሲሲ የሚገልጽ ፕሮግራም አዘጋጅቼላችኋለሁ። እስከ መጨረሻው ድረስ አብራችን ይቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲሮ በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም ደርስ ላይክና ሼር አድርጉ። እንግዲህ በዛሬ ፕሮግራማችን የምናየው ተሽከርካሪያችን ላይ የተገጠመው ሞተር የሞተሩ ሳይዝ የሞተሩን ጉልበት፣ የነዳጅ ፍጆታን እንዲሁም የተለያዩ ነገሮችን ሊገልጽልን የሚችለውን ስለ ኪዩቢክ ሴንቲሜትር ወይ ደግሞ ሲሲ በሌላው አጠራር ደግሞ ስለ ፒስተን ዲስፕሌስመንት እንነጋገራለን። ሲሲ ወይ ደግሞ ኢንጂን ዲስፕሌስመንት የምንለው ነገር በተሽከርካሪያችን ሞተር ጉልበት ላይ በተሽከርካሪያችን የነዳጅ ፍጆታ ላይ እንዲሁም በተሽከርካሪያችን ኢንጂን ሳይዝ ላይ ልዩነትን ይፈጥራል ማለት ነው። ስለዚህ ሲሲ ምንድን ነው? ምን አይነት ጥቅሞች አሉት? እንዴት አድርገን ካልኩሌት እናደርጋለን የሚለውን ካየን በኋላ መጨረሻ ላይ ደግሞ ሁለት ወሳኝ ጥያቄዎች አስቀምጬላችኋለሁ። እነዛን ጥያቄዎች መመለስ የሚቻለው ቪዲዮውን በአግባቡ ከተከታተልና ፕራክቲስ ካደረግን ነው ማለት ነው። ስለዚህ ቪዲዮውን በደንብ እየተከታተላችሁ መያዝ ያለባችሁ መረጃ ከያዛችሁ በኋላ መጨረሻ ላይ ማስቀምጥላችሁ ሁለት ጥያቄዎች መልሶቻቸውን ኮመንት ላይ ታስቀምጡልኛላችሁ። ትክክል ሆናችሁ ትክክል ነው፣ ትክክል ያልሆናችሁ ደግሞ መልሶችን እያስቀምጥኩኝ እናልፋለን ማለት ነው። እስከመጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችን ቆዩ። ክቡራን ተመልካቾች የተከታዮቼ በመግቢያ እንዳያችሁት የዛሬው ፕሮግራማችን ስለ ሲሲ ነው። በተሽከርካሪያችን ሞተር ላይ ወይም ደግሞ በአጠቃላይ ኢንተርናል ኮምበሽን ኢንጂን የሚባሉ ተሽከርካሪዎች ላይ ሲሲ የሚባል ነገር አለ። ሲሲ ማለት አብሪቬሽን ሲሆን ኪዩቢክ ሴንቲሜትር ማለት ነው። ሲሲ በሌላኛው አጠራር ኢንጂን ዲስፕለስመንት። ዲስፕለስመንት ማለት ቼንጂን ፖዚሽን ኦፍ አን ኦብጀክት ወይም ደግሞ አንድ ነገር ከሆነ ቦታ ተነስቶ ወደ ሌላ ቦታ መሄዱ ዲስፕለስመንት እንለዋለን ማለት ነው። ስለዚህ ኢንጂን ዲስፕለስመንት ወይ ደግሞ ሲሲ ስንል ፒስተን ከላይ ወደ ታች ወይም ደግሞ ከታች ወደ ላይ የሚያደርገው ጉዞ ዲስፕለስመንት ወይ ደግሞ ፒስተን ዲስፕለስመንት በመባል ይታወቃል ማለት ነው ስለዚህ ፒስተን ከላይ ወደ ታች በሚሄድበት ጊዜ ናፍጣ ኮነ አየር፣ ቤንዚል ደግሞ ኮነ የአየርና የነዳጅ ድብልቅ የሚለካው በሲሲ ወይም ደግሞ በኪዩቢክ ሴንቲሜትር ነው ማለት ነው። አንድ ተሽከርካሪ ይሄንን ያክል ሲሲ ወይ ደግሞ 1000 ሲሲ፣ 2000 ሲሲ፣ 1600 ሲሲ፣ 1200 ሲሲ ነው ሲባል አንዱ ሲሊንደር ላይ የሚገባው አየር ወይም ደግሞ የአየርና የነዳጅ ድብልቅ ሲባዛ ሞተሩ ባለው የሲሊንደር ብዛት ተደርጎ ሲሲው ይጠራል ማለት ነው። ለምሳሌ ተሽከርካሪው አራት ሲሊንደር ቢኖረው ከአራቱ ሲሊንደሮች ውስጥ አንደኛው ሲሊንደር ላይ 200 ሲሲ ወይ ደግሞ 200 ኪዩቢክ ሴንቲሜትር አየር ነዳጅ ወደ ሲሊንደር ውስጥ የሚገባ ከሆነ 200 ሲሲን ስናባዛው ባለው በሲሊንደር ብዛት ስናደርግ ስንት እናገኛለን? 800 ሲሲ እናገኛለን። ስለዚህ የተሽከርካሪያችን ሞተር 800 ሲሲ ነው ማለት እንችላለን ማለት ነው። በተሽከርካሪያችን ላይ ከፍተኛ ሲሲ ወይም ደግሞ ትልቅ ሲሲ ያላቸው ሞተር ሞር ኢንጂን ፓወር ሲኖራቸው ልክ እንደዚያውም ደግሞ የነዳጅ ፈጆታቸውም ከፍተኛ እየሆነ ይሄዳል ማለት ነው። እስቲ በዝርዝር እናያቸው። የመጀመሪያው ሲሲ ወይም ደግሞ ኪዩቢክ ሴንቲሜትር ምን ማለት ነው የሚለውን ነገር እኔ? ሲሲ ማለት ኢንጂን ዲስፕሌስመንት ማለት ሲሆን በአጠቃላይ የሞተሩ ሲሊንደር ብዛት ድምር ውጤት ነው ማለት ነው። ስለዚህ አንድ ተሽከርካሪ ላይ የሚገኝ ሞተር 2000 ሲሲ ነው ሲባል ወይ ደግሞ 4000 ሲሲ ነው ወይንም 1000 ሲሲ ነው ሲባል የሲሊንደሩ ዳይሜንሽን ተለከቶ የሚይዘው አየር መጠን ላለው ሲሊንደር ብዛት ተባስቶ የሚገኘው ሲሲ ነው ማለት ነው። ስለዚህ ሲሲ የምንለው ነገር የኢንጂኑን ጉልበት ወይ ደግሞ የኢንጂኑን ዲስፕሌስመንት ይነግረናል ማለት ነው። ሌላኛው ፓወር ኤንድ ፊውል ኮንሰምፕሽን ላይ ስናይ የሞተራችን ሲሲ ጨመረ ማለት ጉልበት ይጨምራል ማለት ነው። ጉልበት ጨመረ ማለት ደግሞ ሞር ፊውል ወይ ደግሞ ነዳጅን ይጠቀማል። ስለዚህ በፓወር እና በፊውል ኮንሰፕሽን ላይ የሲሲ ሁኔታ ተጽዕኖ ይኖራል ማለት ነው። ሲሲው አነሰ ማለት የነዳጅ ፍጆታው ይቀንሳል። ሲሲው ጨመረ ደግሞ ማለት የነዳጅ ፍጆታው እየጨመረ ይሄዳል ማለት ነው። ዩኒት ወይ ደግሞ መለኪያዎቹን ስናይ ኢንጂን ዲስፕሌስመንት በሌላው አጠራር ሲሲ በማለት መጥራት የምንችል ሲሆን በሌላም አጠራር መጥራት እንችላለን፣ ሊትር ማለት እንችላለን ማለት ነው የሆነ ሞተር ያለው ተሽከርካሪ ላይ 2.0 ሊትር ወይ ደግሞ 2.0 ሊትር ኢንጂን ማለት እንችላለን ማለት ነው። ወይም ደግሞ 1000 ሲሲ ቢሆን 1.0 ወይ ደግሞ 1.0 ሊትር ኢንጅን ማለት እንችላለን ማለት ነው። ስለዚህ ኢንጂን ዲስፕሌስመንቱን በሲሲ ሲሲውን ደግሞ በሊትር መጥቀስ እንችላለን ማለት ነው። how it works እንዴት ካልኩሌት እናደርጋለን ብንል ፒስተን ከላይ ወደታች በሚወርድበት ጊዜ አየር ወይም ደግሞ የአየርና የነዳጅ ድብልቅን ይስባል ማለት ነው። በመቀጠል ይህንን የሳበውን አየር ወይም ደግሞ አየርና ነዳጅ ድብልቅ ናፍጣ ከሆነ ነዳጅ በመርጨት ቤንዚል ደግሞ ከሆነ ስፓርክ ወይ ደግሞ በካንዴላ አማካኝነት እሳት በመርጨት ከፍተኛ የሆነ ሙቀትና ፍንዳታ ይፈጥራል ማለት ነው። ይሄ ሙቀትና ፍንዳታ በሚፈጠርበት ጊዜ ግፊት ይኖራል። ያ ግፊት የእንቅስቃሴ ኃይልን ይፈጥራል ማለት ነው። ስለዚህ ይሄ ግፊት ሊጨምር የሚችለው ሞር አየርና ነዳጅ ወይ ደግሞ አየር ወደ ሲሊንደሩ ሲታመቅ ነው ማለት ነው። ስለዚህ የአየርና የነዳጅ ድብልቁ ወይም ደግሞ አየር በዛ ማለት ሲሲው ጨመረ ማለት ነው። ጉልበቱም ይጨምራል ማለት ነው። የሞተሩን ሲሲ ለማወቅ የሚከተሉትን ፎርሙላዎች እንጠቀማለን። ቮሊዩም ቅንፍ ውስጥ እናስገባና ፓይ ኦቨር ፎር ታይምስ ዲ ስኩዌር ታይምስ ሄድ ታይምስ ነምበር ኦፍ ሲሊንደር ነው ማለት ነው። ቪ ቮልዩም ኦፍ ሲሊንደር ነው። ዲ ደግሞ ቦር ዳያሜትር ኦፍ ሲሊንደር ነው። ለምሳሌ በተሽከርካሪያችን ሞተር ላይ የሚገኘው ሲሊንደር ዳያሜትሩ ወይም ደግሞ ሃፍ ኦፍ ሰርክሉ ምን ያክል ነው የሚለውን ነገር ካልኩሌት ያደርግልናል። ኤች ደግሞ ስትሮክ ሌንግዝ ወይም ደግሞ ሄት ነው። ኤን ደግሞ ናምበር ኦፍ ሲሊንደር ነው ማለት ነው። ለብቻ ስናያቸው ዲ ስኩር የምንለውን ቦርድ ዳያሜትር ማለት ሲሆን የሲሊንደሩ ስፋት ሲሆን ይህንን በስኩዌር እናባዘዋለን ማለት ነው። ከታችም ከላይም ክፍት ስለሆነ በስኩር እናባዘዋለን። በአንድ ዲ ብቻ የምናባዘው ከሆነ የቶፕ ዴድ ሴንተር ወይ ደግሞ የቦተም ዴድ ሴንተር ነው ካልኩሌት የምናደርገው። ስለዚህ ሁለቱንም ካልኩሌት ለማድረግ ዲ ስኩር እናደርገዋለን ማለት ነው። ኤን ነምበር ኦፍ ሲሊንደር ነው። ሞተሩ ላይ ያለው የሲሊንደር ብዛት አንድ ከሆነ አንድ፣ ሁለት ከሆነ ሁለት፣ ሶስት ከሆነ ሶስት ሲሊንደር፣ አራት ሲሊንደር ደግሞ ከሆነ አራት ሲሊንደር ብለን እንይዘዋለን ማለት ነው። ኤች ደግሞ ስትሮክ ሌንግዝ ወይ ደግሞ ሄት ወይ ደግሞ ቁመቱ ማለት ነው። የሲሊንደሩን ቁመት እናያለን ማለት ነው። ፒስተን ከቶፕ ዴድ ሴንተር ወደ ቦተም ዴድ ሴንተር የሚያደርገው ጉዞ ወይ ደግሞ ስትሮክ ሊንግዝ እንለዋለን ወይ ደግሞ ሄይት እንለዋለን ማለት። ስለዚህ ፒስተን ሙሉ የሲሊንደሩን ሳይሆን ፒስተኑ ከላይ ተነስቶ ወደታች የሚሄደውን ጉዞ ለክተን ካልኩሌት እናደርጋለን ማለት ነው። ሌላኛው ፓይ ኦቨር ፎር፣ ይህ እንግዲህ የማይቀየር ኮንስታንት ፋክተር ነው። የአንድን ክብ ነገር ስፋት ወይ ደግሞ ኤሪያ ኦፍ ሰርክር ለማወቅ የምንጠቀምበት ፎርሙላ ነው ማለት ነው። ፓይ ኦቨር ፎር ወይም ደግሞ ፓይ አር ስኩዌር ማለት ነው በሌላኛው አጠራር። ሌላኛው ቪ ወይ ደግሞ ቮሊዩም ነው። የመጨረሻው ካልኩሌት አድርገን የምናገኘው ውጤት የምናስቀምጥበት መለኪያ ነው ማለት ነው። ስለዚህ ይህንን ፎርሙላ ተጠቅመን እንሰራለን ማለት ነው። ለምሳሌ አንድ ሞተር የሲሊንደሩ ስፋት 81 ሚሜ ወይ ደግሞ 8.1 ሴንቲሜትር ቢሆን ቁመቱ ወይ ደግሞ ስትሮክ ሄዱ 77.6 ሚሜ ወይም ደግሞ ወደ ሴንቲሜትር ስንቀይረው 7.76 ሴንቲሜትር ቢሆን የሲሊንደሩ ብዛት ደግሞ አራት ቢሆን ስንት ሺ ሲሲ ማለት እንችላለን ወይ ደግሞ ስንት ሌትር ኢንጂን ማለት እንችላለን የሚለውን ነገር ካልኩሌት እናደርግ። ይህን እንግዲህ ፎርሙላውን ለመጠቀም ቪዝ ኢኳል ቱ ፓይ ኦቨር ፎር ታይምስ ዲ ስኩዌር ታይምስ ሄት ታይምስ ነምበር ኦፍ ሲሊንደር እናደርጋለን ማለት ነው። ፓይ እንግዲህ ያው ራሽናል ነምበር ነው ሦስት ነጥብ አንድ አራት ሲካፈል ለአራት ሲባዛ 81 ሴንቲሜትር ስኩዌር ሲባዛ 776 ሴንቲሜትር ሲባዛ በአራት እናደርገዋለን ማለት ነው። የእነዚህ እንግዲህ ውጤት ለመስራት 314 ሲካፈል ለአራት 0785 ይደርሳል። ይህንን 81 ሲባዛ በራሱ በ81 ስናደርገው 6561 ሲባዛ 776 እናደርገዋለን ማለት ነው። ይሄን እንግዲህ 399.6698 ይመጣል ማለት ነው። ኦልሞስት 399.7 ማለት ነው። ይሄንን 399.7 ሲባዛ በነምበር ኦፍ ሲሊንደር ባሉት ሲሊንደር ብዛቶች መኪናው አራት ሲሊንደር ቢሆን ለምሳሌ በአራት ስናባዛው ስንት ይመጣል? 1598.8 ኦልሞስት 1.6 ሲሲ እንለዋለን። ስለዚህ ቮሉሙ 1598.8 ሆነ ማለት ነው። ይሄንን እንግዲህ በሲሲ እንግለጸው ቢባል ይሄ በሲሲ ለመግለጽ ስለማይመች ስናጠጋጋው ወደ 1.6 ወይ ደግሞ 1.6 ሲሲ ወይ ደግሞ 1600 ሲሲ በሊትር ደግሞ ሲሆን 1.6 ሊትር እንለዋለን ማለት ነው። ስለዚህ የዚህ ሞተር ሲሲ 1600 ሲሲ ወይም ደግሞ 1.6 ወይ ደግሞ 1.6 ሊትር ኢንጅን እንለዋለን ማለት ነው። ስለዚህ ተሽከርካሪያችን 800 ሲሲ ነው፣ 1000 ሲሲ ነው፣ 1200 ሲሲ ነው፣ 1600 ወይንም 2000 ስንል ወደ ሞተሩ አጠቃላይ ሲሊንደር ማለትም አራት ወይንም 6 ወይንም ደግሞ 3 ሲሊንደር ቢሆን እዛ ውስጥ የሚገባው የአየር ወይም ደግሞ የአየርና የነዳጅ ድብልቅ ነው ማለት ነው። ሲሲው ጨመረ ማለት ጉልበት ይጨምራል፣ ከዛም በተጨማሪ ነዳጅ ፍጆታውም እየጨመረ ይሄዳል ማለት ነው። ስለዚህ ሲሲ የምንለው ነገር ባጭሩ ይሄ ነው ማለት ነው። እያንዳንዱ ሲሊንደር ውስጥ የሚገባው የአየር ወይም ደግሞ የአየርና የነዳጅ ድብልቅ በኪዩቢክ ሴንቲሜትር ሲባዛ ባለው ሲሊንደር ማለት ነው። ለምሳሌ ቪትስን ስናነሳ 1000 ሲሲ ነች። ያቺ አንድ ሺ ሲሲ የሆነች ሞተር ያላት ሲሊንደር አራት ስለሆነ 1ለአ ስናካፍለው እያንዳንዱ ሲሊንደር ላይ 250 ኪዩቢክ ሴንቲሜትር የሆነ አየር ነዳጅ ድብልቅ ገብቶ ይታመቃል ማለት ነው። ሌላ ደግሞ ምሳሌ ሱዙኪ ዲዛይር ወይ ደግሞ ሱዙኪ ስዊፍትን ስናይ 1200 ሲሲ ናቸው። 1200ን ባላቸው ሲሊንደር ስናካፍለው አራት ስለሆነ ሲሊንደራቸው ለአራት ስናካፍለው 1200 ለአራት ስናካፍለው 3300 ኪዩቢክ ሴንቲሜትር የሆነ አየር ነረጅ ብልቅ ወደ ሲንደር ውስጥ ይገባል ማለት ነው። ስለዚህ ሲሲ የምንለው ነገር ባጭሩ ይሄ ነው ማለት ነው። የሲሲው ቁጥር ወይ ደግሞ ሊትሩ ጨመረ ማለት የነዳጅ ፈጆታው ይጨምራል፣ ጉልበቱም ይጨምራል ማለት ነው። ስለዚህ ሲሲ የምንለው ነገር ይሄንን ይመስላል ማለት ነው። እንግዲህ ስለ ሲሲ በእንደዚህ አይነት ሁኔታ ከተረዳን ሁለት መሰረታዊ ጥያቄዎችን አስቀምጥላቸዋለሁ። እነዚህን ጥያቄዎች እንግዲህ ካልኩሌት እያደረጋችሁ በኮመንት ሴክሽን ላይ መልሶቹን ታስቀምጣላችሁ ማለት ነው። የመጀመሪያው 1000 ሲሲ አራት ሲሊንደር እና 1000 ሲሲ ሶስት ሲሊንደር የሆኑ ሞተር ቢያጋጥመን እያንዳንዱ ሲሊንደር ላይ ምን ያክል ኪዩቢክ ሴንቲሜትር አየርና ነዳጅ ድብልቅ ወደ ሲሊንደር ውስጥ ገብቷል ወይም ደግሞ አየር ወደ ሲሊንደር ውስጥ ገብቷል የሚለውን ነገር አስቀምጡልኝ። ለምሳሌ 1000 ሲሲ አራት ሲሊንደር ብላችሁ በአንዱ ሲሊንደር ላይ ይሄን ያክል አየር ገብቷል ወይም ደግሞ አንድ ሺ ሲሲ ሶስት ሲሊንደር ከሆነ ሶስቱ ሲሊንደሮች ላይ እያንዳንዳቸው ላይ ይሄንን ያክል አየር ነዳጅ ድብልቅ ገብቷል ብላችሁ ኮመንት ሴክሽን ላይ ታስቀምጡልኛላችሁ። የመጀመሪያው ጥያቄ ይሄ ነው። ወደ ሁለተኛው ጥያቄ ስንሄድ የቦርድ ዳያሜትሩ 8 ሴንቲሜትር፣ ስትሮክ ሄቱ ወይ ደግሞ ሲሊንደር ሄቱ 7 ሴንቲሜትር የሆነ እና ባለ አራት ሲሊንደር ተሽከርካሪ ስንት ሲሲ ነው? አሁን እዚህ ጋር የጠየቅኳቸው የሲሲ ጥያቄ ነው ማለት ነው። እነዚህን ሁለት ጥያቄዎች እንግዲህ በኮመንት ሴክሽን ላይ ታስቀምጡልኛላችሁ። ለምሳሌ የመጀመሪያውን ጥያቄ ስናይ አንደኛ ትሉና አንድ 1000 ሲሲ አራት ሲሊንደሩ በአንዱ ሲሊንደር ላይ ይሄን ያክል ሲሲ ይገባል። 1000 ሲሲ ሆኖ ደግሞ 3 ሲሊንደር ደግሞ ከሆነ በአንዱ ሲሊንደር ላይ ይሄን ያክል አየር ይገባል ብላችሁ ታስቀምጡልኛላችሁ። ሁለተኛው ጥያቄ ደግሞ ሲሲው ይሄንን ያክል 1000 ከሆነ 1000 ሁለት ሺ ከሆነ ሁለት ሺ ብላችሁ ታስቀምጡልኛላችሁ ማለት ነው። ስለዚህ ሲሲ የምንለው ይሄንን ይመስላል ማለት ነው። ክቡራን ተመልካችን የተከታዮች እንዳያችሁት እንግዲህ በዛሬው ፕሮግራማችን ያየነው የተሽከርካሪያችን የሞተር ሁኔታ ስለሚገልጽልን ስለ ሲሲ አይተናል ማለት ነው ሲሲ ምንድን ነው ትርጉሙስ ምንድነው በተሽከርካሪያችን ላይ ሲሲ መጨመሩ እና መቀነሱ ምን አይነት ተጽዕኖች ወይ ደግሞ ምን አይነት ጥቅሞች ይኖሩታል እንዲሁም እንዴት ካልኩሌት እንደምናደርግ አይተናል ማለት ነው በዚህ ላይ እንግዲህ ጥሩ ግንዛቤ እንደምታገኙ ተስፋ አደርጋለሁ አዲስ ከሆናችሁ ሰብስክራይብ አርጉ። ሀሳብ አስተያየት፣ ጥያቄ ካለ በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም ሊደርስ ላይክ እና ሼር አድርጉ። በቀጣይ በሌላ ትምህርታዊ ስልጠና እስከምንገናኝ ድረስ ሰላም ቆይ።